ችን ከመልክቱ ተመልሰናል። አሁን ደግሞ አሁናዊ የአዲስ አበባ የትራፊክ ፍሰት ምን ይመስላል የሚለውን በተወሰነ መንገድ የምናይበት ሰዓት ነው። እንግዲህ አዲስ አበባ በሚሊዮኖች የሚቆጠሩ ነዋሪዎች ያሉባት ከተማ ነች። ሶስተኛዋ የዲፕሎማቲክ ሀብ ነች። እንዲሁም በርካቶች እንግዲህ ከአንድ ቦታ ወደ ሌላ ቦታ ከስራ ወደ ቤት የሚወጡበት እንቅስቃሴ የሚያደርጉበት ሰዓት ነው። በተለይ አሁናዊ አፍታ። ታዲያ አዲስ አበባ እንግዲህ አሁናዊ ኮሪደር ልማትና የመልሶ ማልማት ስራ እንቅስቃሴዎች የከተማዋን ገጽታ ይቀየሩና የትራፊክ ፍሰቱ በተለይ መንገዶች ሰፋፊ መንገዶች በመሰራታቸው ለእግረኛም እንዲሁም ለመኪኖች እንግዲህ በደንብ ምቹ መሆናቸው እንግዲህ የሁላችንም የዕለት ተዕለት መገንዘብ የምንችልበት ሂደት እንዳለ ማየት፣ መገንዘብ ማወቅ ይቻላል። ታዲያ አሁን የአዲስ አበባ የትራፊክ እንቅስቃሴ ምን ይመስላል ስንል የጎግል ማፕን በመጠቀም የተወሰኑ አካባቢዎችን ለማየት እንችላለን። ለምሳሌ ፊት ለፊት ከአዲስ አበባ ስቴዲየም አካባቢ ወይም ደግሞ ከሴንጆ አካባቢ የሚመጣ መሆኑ ይታወቃል። ቀጥታ የላንቻን አጎናን ይዞ የብሔር ብሔረሰቦች አደባባይ ወይም ጎተራ አደባባይ አካባቢ ድረስ አብዛኛው ሰላማዊና ጤናማ ፍሰት ያለበትና ምንም የትራፊክ መጨናነቅ የሌለበት እንደሆነ የሚያሳይበት ሁኔታ አለ። በአንጻሩ ጎተራ ጋር እንግዲህ ወደ ቄራ አካባቢ የሚሄደው መንገድ አለ፣ ወደ ወሎ ሰፈር የሚሄደው አለ። በአንጻሩ ወደ ሳሪስ አካባቢ ወደታች ወደ እስከ ቃሊቲ ድረስ ማሰልጠኛን ይዞ የሚሄደው መንገድ በተወሰነ መንገድ ቢጫ ያሳያል። በአንጻሩ ግን ሰላማዊና ጤናማ የሆነ ፍሰት እንዳለን የሚያሳ ያሳየው ነገር ግን ሄዶ ሄዶ በአንጻራዊነት ወደ አዲአ ዋጋ እንግዲህ ጎተራን ካለፍን በኋላ ማሞን ካዲስኮን ካለፍን በኋላ ወደ ሳሪስ አበባ አካባቢ በተወሰነ መንገድ መጨናነቅ እንዳለ የሚያሳይበት ሁኔታ ነው ያለው። ልክ እዚህ አካባቢ ታዲያ የትራፊክ እንቅስቃሴ የሚጨናነቅበት ቦታ መሆኑ ይታወቃል። ምክንያቱም ደግሞ በርካታ የባቡር ሐዲዱንም ጨምሮ ባቡሩ የሚንቀሳቀስበት እና ባቡር ማሳለጫ ጀንክሽን ፖይንት ያለበት መሆኑ ይታወቃል። በተወሰነ መንገድ እስከ ታች ድረስ አዲ አበባን ይዞ እስከ ማሰልጠኛ ያለው እስከ ድልድዩ ድረስ በተወሰነ መንገድ የተዘጋጋ መሆኑን የሚያሳይበት ሁኔታ አለ። በአንጻሩ የባቡሩ እንቅስቃሴ ያለበት አካባቢ አዲ አበባ ጋር በተለይ ብዙ ጊዜ መኪኖች የሚዘጋጉበት እንደሆነ ያሳያል። አሁንም ያንን ነው የሚያሳየው። በአንጻሩ ደግሞ ከቦሌ በጀርባ በኩል ከቦሌ ሳሪስ አዲስ ሰፈርን ይዞ አዲያ አበባን ይዞ ወደ አቦ ሳሪስ አቦ የሚሄደው መንገድ ከቦሌ ድልድይ አካባቢ ከላይ ከመገናኛ ከላይኛውም ከታችም የሚመጡት በአንጻሩ ሰላማዊና ክፍት መሆኑን ያሳያል። ከአዲስ አካባቢ ብቻ በተወሰነ መንገድ መብራቱ ጋር እንዲሁም ቦሌ ሚካኤል አካባቢ የተወሰነ መዘጋጋት እንዳለ የሚያሳይበት ሁኔታ ነው ያለው። በአንጻሩ በተረፈ ሌሎቹ አካባቢዎች ደህና ናቸው እዛ አካባቢ ያሉት የትራፊክ ፍሰቱ ጤናማ መሆኑን የሚያሳይበት ሁኔታ አለ። ወደ መስቀል ፍላውር አካባቢ ስናይ ከቦሌ ወደ መስቀል ፍላውር፣ በአንጻሩ ከጎና ወደ መስቀል ፍላውር ያሉ መንገዶችም ክፍት መሆናቸውን የሚያሳዩበት ሁኔታ አለ። ወደ ወሎ ሰፈር በተለይ ወደ ራማዳ ሆቴል አካባቢ ወሎ ሰፈርን ስንይዝ ወሎ ሰፈር አካባቢ እንግዲህ በላይ ኛውም በታችኛውም በኩል መንገዶች መኪኖች እንደሚያልፉ ይታወቃል። ወሎ ሰፈር አካባቢ መኪኖች የመዘጋጋት ነገር እንዳለ የሚያሳይበት ሁኔታ አለ። ጎግል ማፕ እንግዲህ ቦሌ መድኃኒ ዓለም እዚሁ ላይ ማየት ይቻላል። ቦሌ መድኃኒ ዓለም ከቦሌ መድኃኒ ዓለም ወደ አትላስ አካባቢ የሚሄደው ኤድና ሞልን አካባቢ አደባባዩን ይዞ የሚሄደው በተወሰነ መንገድ መዘጋጋቱን ያሳያል። በአንጻሩ ከቦሌ መድኃኔዓለም አደባባዩ ጋር ወደ 22 አካባቢ የሚሄደው በተወሰነ መንገድ መዘጋጋት እንዳለ የሚያሳይበት ሁኔታ አለ። ወደ ገርጂም አካባቢ ከቦሌ ወደ ገርጂ የሚሄዱ መንገዶችም እንዲሁ ክፍት መሆናቸውን የሚያሳይበት ሁኔታ ነው ያለው። ቦሌ መድኃኔዓለም አካባቢ ነው ያለ ነው። አሁን እንግዲህ በአንጻሩ የአዲስ አበባ አካባቢዎች በርካታ እንቅስቃሴዎች የሚካሄዱበት መሆናቸው የሚታይበት ሁኔታ ማየት ይቻላል። ውድ ተመልካቾቻችን አሁንም የትራፊክ እንቅስቃሴው ምን ይመስላል የሚለውን የምናይበት ሰዓት ነው። የካሜራዎቻችን ሌንሶች እንዲሁም ሪፖርተራችን በቀጥታ ትገኛለች። እንግዲህ አሁን አቡነ ጴጥሮስ ሐውልት አካባቢ ነው የምትገኘው። አቡነ ጴጥሮስ ሐውልት አካባቢ እንግዲህ ወደ መርካቶ አለ፣ ከመርካቶ ባሻገር ወደ አስኮ አካባቢ እንዲሁም ወደ ሚኒሊክ አደባባይ ፒያሳን ይዞ የሚመጣ መሆኑ ይታወቃል። ይህንን ታዲያ አሁናዊ አቡነ ጴጥሮስ ሐውልት አካባቢ ያለው ነገር ምን ይመስላል ስንል ሪፖርተራችን ጸጋ ታደለ ልን ልንጠይቃት ነው። ጸጋ እንግዲህ አቡነ ጴጥሮስ ሐውልት አካባቢ ነው የምትገኘው። ቦታው ደግሞ በርካታ የትራፊክ ፍሰት እና የሰዎች እንቅስቃሴ ያለበት መሆኑ ይታወቃል። አሁናዊ መረጃዎች ምን ይመስላሉ፣ ጸጋ? አመሰግናለሁ ተስፋ ሁነኝ እንደምን አምሽተሃል። ተመልካቾችም እንደምን አመሻችሁ። እንዳልከው እንግዲህ ጊዮርጊስ አካባቢ አቡነ ጴጥሮስ አደባባይ ነው የምገኘው። ይሄ አካባቢ እንደሚታወቀው ልክ እንደሌሎች አደባባዮች ሁሉ ወደ በርካታ አካባቢዎች የሚወስዱ አካፋይ መንገዶች አሉት። ለምሳሌ ያህል ከጀርባዬ በስተ እግራዬ በኩል ወደ መርካቶ፣ ወደ አውቶብስ ተራ የሚወስደው መንገድ አለ። በፊት ለፊት ደግሞ እንደዚሁ ወደ ፓስተር፣ ወደ ዊንጌት የሚወስደን አለ። በስተቀኝም ደግሞ ወደ ስድስት ኪሎ አራት ኪሎ አዲሱ ገበያ አካባቢ የሚወስድ መንገድ አለ። ከጀርባ ጀርባዬ ደግሞ ወደ ቸርችልና ወደ ፒያሳ ወደ መሳሰሉት አካባቢዎች የሚወስድ መንገድ አለና ያው አንተም ቀደም ሲል እንዳነሳከው ከሆነ የስራ መውጫ ሰዓት እንደመሆኑ መጠን በርካታ እንቅስቃሴዎች የሚበዙበት ሰዓት መሆኑ ይታወቃል። እኛም ቀደም ብለን ነው እዚህ አካባቢ የተገኘ ነውና በርካታ የትራፊክ መጨናነቆችን ስናስተውል ነበረ። ከዚህ ባሻገር ያለውን አካባቢው ላይ ያለውን ጉዳይ ደግሞ ሙያዊ ማብራሪያ እንዲሰጡን አጠገባችን አንድ እንግዳ ጋብዘናል። ኢንስፔክተር ፉፋ ቡጊ አጠገባችን ነው የሚገኙ። ጥቂት ደግሞ ከእሳቸው ጋር ቆይታ እናደርጋለን። ኢንስፔክተር እናመሰግናለን፣ ፈቃደኛ ስለሆኑ። እንግዲህ አሁን ባለንበት ሰዓት ከጀርባችን በርካታ እንቅስቃሴ እየተመለከትን ነው እና እንደው አሁን አዊ እዚህ አካባቢ ያለው የትራፊክ እንቅስቃሴ ምን ይመስላል? የትኛው መስመር ነው መጨናነቅ የሚታይበት? አሁን እንግዲህ አመሰግናለሁ። አሁን እዚህ አካባቢ ያለው መጨናነቅ ያለው በዚህን ሰዓት ያለው ምንድን ነው ከዚህ የሚታየው ወደ አስኮ፣ ወደ አዲሱ ገበያ በተለያዩ መንገድ የሚያስገዱ ወደ ጳውሎስ የሚያስኬዱ መንገዶች አሉ። በዚህን ሰዓት ከተኩል ጀምሮ ወደ አስኮ መስመር ስለሆነ በዚህ መስመር ወደ አስኮ መስመር የሚጨናነቅበት ሁኔታዎች የሚታዩ ይሆናሉ። ከዛ በተጨማሪ ምንድ ነው እዚህ አካባቢ ብዙ ጊዜ የሚያጨናንቀው ምንድ ነው የእግረኛ መሻገሪያ ለብቻ የለውም። እግረኛ በጣም የህዝብ ብዛት አለ እዚህ አካባቢ በተለይ በየአቅጣጫው ታክሲዎች እያመጡ ይህ ትራንስፖርቱ እዚህ ጋር ነው የሚያራግፋችሁ። ከዛ በኋላ እዚህ ጋር ደግሞ አዲስ ተርሚናል ተቋቁሞ ነው ያለው እዚህ አካባቢ። ስለዚህ የሰው ብዛት ስላለ ብዙ ጊዜ ይጨናነቃል። እዚህ አደባባይ ላይ የመጨናነቅ ሁኔታዎች ብዙ ጊዜ ይታያሉ ማለት ነው። ወደ በጣም ግን መጨናነቅ የሚታይበት የትኛው አካባቢ ነው? እግረኞችም ተሽከርካሪዎችም ደግሞ ለተሳለጠ የትራፊክ ፍሰት የትኛውን መንገድ አማራጭ ማድረግ አለባቸው? እንግዲህ አማራጭ ማድረግ ያለባችሁ በተለይ ጠዋት ነው፣ ከሰዓት ላይ ነው እዚህ ቦታ ላይ የሚጨናነቀው። ጠዋትና ከሰዓት ነው። ጠዋት ላይ ወደ አውቶብስ ተራ የሚወስደው መንገድ አለ። እሱ አካባቢ ይጨናነቃል። እንደገና ደግሞ ከሰዓት ከ11 ሰዓት ተኩል ጀምሮ ደግሞ ወደ አስኮ መንገድ የሚያስኬደው መንገድ ላይ ብዙ ጭንቅንቆች አሁን የሚቋረጥ አይደለም። ሪፖርተራችን ጸጋ ታደለብ ከአቡነ ጴጥሮስ ሐውልት አካባቢ አሁናዊ የትራፊክ ፍሰቱን ስላደረሽን ኢንስፔክተርንም አንቺንም እጅግ አድርገን እናመሰግናለን። መልካም ምሽት ይሁንላችሁ። የተከበራችሁ ተመልካቾቻችን የኤ ኤም ኤን 24/7 መሰናዷችን ሁለተኛው የመጀመሪያው ምራፍ አሁንም እንደቀጠለ ነው።